ሰላም ታደል እንዲ ጉዳይ ይሁትኝ መዳም ቤት እየሰራችሁ የከሊያር አድናቂ ነኝ፣ ጊፍት ገዝተ ስጥልኝ እያላችሁ በአካውንት ብር ምታስገቧላችሁ አይለፍላችሁ የተባላችሁ ፍጥረቶች፣ እናንተ ጉድ ልንገራችሁ። እመቤቴን ቤቴን እናት ይሁቴ የአንድ ወር ደሞዝ አንድ ሺህ አምስት መቶ ድርሃ ሁለት ሺህ ድርሃም እየላኩ ኮንትራት ያሉ ሳዊ ቆይን፣ ቆይ እናንተ ምን ጉድላችሁ፣ ለወንዳት ውስጥ እመቤቴነ፣ እኔ ትላንትና ከሆነ ሰው ጋር ነበርኩኝ። በሉ ያ ሰው ብር ይልካል፣ ብር ይልካል። ልብ አድርጉ። ከዛ ምን ብሎ ቮይስ ያረጉለታል፣ ሀይ ሰላም እንዴ ደህና ነህ ወንድም፣ በእናትህ ይሄ አካውንት ጊፍት የሚሸጡ እንትን ነውና ያ አንድ አንበሳ ከነ ልጁ ነው ግዛልኝ፣ እመቤቴንም ወደዳችሁም ጠላችሁም አመናችሁም አላመናችሁም ተቀበላችሁም አልተቀበላችሁም የበጎቹ ህይወት ይሄ ነው በቃ። የበጎቹ ስራ ይሄ ነው በቃ። ይሰማል አደል በጎች ይ እኔ አሁንም እስከዛሬ ድረስ ስለው ኑር ያለው አሁንም ደግሞ በቃ ያኔ በጎቹ ማለት ነው። የመዳም ቅሙ ማለት አልችልም ምክንያቱም እኛ ከዛ መሀል ስላለን ማለት ነው። እኛን አይጨምርም። እና የቡታ ጀራዊ ቱበሮችን ወደድን አፈቀርን ወንድሜ ወንድሜ የሚሉ እኮ ደግሞ አሉ። ይገርማጫ የእውነት በጣም ግርም የሚል ማለት፣ የኔ ወንድም የኔ የታባሽ? አግኝተሽ ነው ወንድምሽ የሚሆነው? የታባሽ የኔ እህት የከሌ የታባሽ? አግኝተሻት ነው እህትሽ የምትሆነው? መሀይም ሁላ ማለት ነው። እሺ ውደዱ፣ እኛ ኢትዮጵያውያኖች ነን፣ ችግር የለውም። ሰው ልጅ ሰው በመሆኑ ብንወደው ምንም ችግር የለም። እኔ ከመጥፎ ሰዎች በቀር ማንም ይሁን ማንም ሰው ስለሆነ ብቻ ወደዋለሁ። ሰው ስለሆነ ብቻ ማለት ነው ግን መጥፎ ሰዎችን አልወድም። በነገራችን ላይ ግን ሰወድ ደግሞ እኔ ብር እየላኩኝ አንበሳ እየላኩኝ ምናምን እንደዚህ ገንዘብ እየሰጠ አይደለም በነጻ ነው የምወደው ማለት እና፣ ወደዳችሁም ጠላችሁም የበጎቹ ህይወት የቡታጅራይቱ በሮችን የምትከተሉ ከብቶች የእናንተ ህይወት ነው። ይሄ ነው በቃ፣ ይሄ ልብስ ትልካላችሁ፣ አይፓድ ትልካላችሁ፣ አይፎን ትልካላችሁ፣ ላፕቶፕ ትልካላችሁ፣ ጫማ ትልካላችሁ፣ ወርቅ ትገዛላ- እ አበጋዝ እየትላንትና ደግሞ የአራምቶ ሺ ምናምን ያው ቪዲዮን አላየውጥም ገዛላት ምናምን ሲሉ ጓደኞች እየሰሩ አይቻለሁ ማለት ነው እሷ እሱ አበጋዝ አበጋዝ ይሄን ሁሉ ብር አውጥቶ ለሩታ ወርቅ አይገዛም። እውነቴን ነው የምላችሁ፣ አስረግጬ ነው የምነግራችሁ። አንደኛ ወይ በጎቹ ናቸው ይገዙላት ማለት ለሩታ የበጎቹ ናቸው ይገዙላ፣ እንጂ አብሬሽ አብሬሽ ብር አውጥቶ ለሩታ ወርቅ ኔቨር ኔቨር፣ አስረግጬ ነው እንኳን አደለም። ወርቅ ጫማ ራሱ አይገዛላትም። ጫማ ማለት ነው የአምስት ሳንቲም ያህል እኮ ክብር የለውም ለሩታ ማለት ነው። እና ይሄ ስለ ቪዲዮ ልንገራችሁ፣ ስለ በጎቹ ማለት ነው። እንግዲህ ወደራችሁም ጠላችሁም። በቃ በጎቹ የእናንተ ስራ ይሄ ነው። በቃ ቲክቶክ ላይ ብላይ ጌም ይገባሉ። ዛሬ እኛ እናሸንፋለን አ አንበሳ ግዛል ለሰው ነው የምታስገዙት ማለት ለእነሱ ጓደኞች ምናምን እናሉ አደለ? ለእነዛ ትልካላችሁ ብር። ከዛ አንበሳው ይወርዳል ማለት ነው። አንበሳ የሚዋርዱት እነሱ ናቸው፣ የሚመሰገኑትም እነሱ ናቸው። ግን ብሩ የበጎቹ ነው የበጎቹ ማለት እና የእናንተ ህይወት ይሄ ነው። በቃ ሰው የመናገር ሞራል ሊኖራችሁ አይገባም። ሰው ለመሳደብ ሞራል በተለይ እኔም ልትሳደቡ አትችሉም። በጎቹ እናንተ እኮ ደደብ ናችሁ። የእውነት እኔ እንደ ጅል ነው የማያችሁ። በነገራችሁ ላይ ዝም ብላችሁ ከሰው ቤት ተቀጥራችሁ የሰው ሽንት ቤት እያጠዋችሁ የሰው ቤት እያጸዳችሁ ቅልፋችሁን አታችሁ ሁለ ነገራችሁን አታችሁ ልጅነታችሁን አታችሁ በሰው ቤት ማለት ነ ከቤተሰቦቻችሁ ርቃችሁ ከሀገራችሁ ርቃችሁ ብዙ መስዋዕት እየከፈላችሁ እናንተ ግን በአንድ ሺ ድርሃም በአንድ ሺ ሪያል ተቀጥራችሁ ማለት ነው። በሰው ቤት በጠለም ማለት ነው። ከዛ አንበሳ ወንድሜ፣ አስረግጬ ነው ምነግራችሁ ወንድሜ እህቴ። ኦማይ ጋድ፣ የታባሽ አግኝተሽ ነው ወንድምሽ ምን የታባሽ። ስለምንም አይቆጥራችሁም፣ ዛሬ ወንድሜ ምናምን እያልሽ የምታሽቃብጪ ማለት ነው። ስለ አምስት ሳንቲም ያህል እንኳ አይቆጥሯችሁም። ዝባላ ናችሁ፣ እኔ ልንገራችሁ ማለት ነው። ዛሬ ወንድሜ እያልሽ አንበሳ የምታወርጅለት ዩቱበር አንቺን ግን ስለ ቆሻሻ ነው የሚያይሽ፣ እንደ ቆሻሻ ማለት ነው። ዛሬ እሄቴ እያልሽ አንበሳ የምታዋርጅላት፣ ዛሬ እሄቴ እያልሽ ገንፎ በሚዲያ የምታገነፊላት ማለት ነው። እንደ ቆሻሻ ነው የምታይሽ እያዳሜ ማለት ነው፣ እንደ ቆሻሻ የእናንተን ገንዘብ አይደለም ባዳ ቤተሰብ ራሱ በልቶ የሚከዳችሁ ናቸው። እናንተ ማለት ማለት ነው አይደለም ባዳ እኛ አረብ ሀገር የምንኖር ሴቶች አይደለም ባዳ ቤተሰብ ራሱ በልቶ የሚክደንን ገባቸው። አይደለም ቤተሰብ ማለት ነው እና እናንተ ማለት ሞኞች ናችሁ፣ ደደብ ናችሁ፣ በጣም ነው የምንቃችሁ። በነገራችሁ ላይ ማለት በቃ ጂል እኔ አልወድም፣ ጂል ሰው አልወድም ከተፈጥሮ ማለት ነው። ጂል ጂል በቃ አልወድም ማለት ነው። እንደገና ደግሞ መጥፎ ሰው አልወድም፣ መጥፎ ሰው እኔ በጣም ነው የሚያስጠላኝ ማለት ነው። እና ማንም ይሁን ማንም በቃ ጥሩ ስነ ምግባር ካለው ለእኔ ምንም ማንም ይሁን በቃ ማንም ይሁን ማንም ለእኔ ጥሩ ስነ ምግባር ካለ በቃ ደስ ይለኛል። እምነትም አይመለከተኝም ምናምን ነገር በቃ ብቻ ጥሩ ሰው ይሁን ማለት እና እናንተ ማለት የማትረቡ ናቸው። ብዙ ጊዜ ነግሬያቸዋለሁ። ባይዘ ወይ ማለት ነው እና መሳቂያ ናቸው፣ መሳቂያ መሳለቂያ። በቃ ምን ብዬ ልንገራችሁ ማለት ነው እና እኔ የምትገርሙ ምን እንድታቃላችሁ የምትገርሙ ማለት ነው። ወንድምህ የኔ ወንድም፣ እህቴ የኔ እህት፣ የኔ ንግስት እንዴ እናንተ እንደዛ የምትሏቸው ሰዎች ማለት ነው አይደለም። እናንተን ወንድሞቻቸውን እህቶቻቸውን በሚዲያ ያዋረዱ ናቸው። ገባችሁ አይደለ? እንኳን አይደለም ለእናንተ ሊሆኑ ማለት ነው። እንኳን አይደለም እናንተ ለእናንተ፣ ኧረ በእናታችሁ ቦታችሁን ያውቁ። እንቅልፍ የእውነት አንድ ሰው ቦታውን ሲያውቅ ደስ ይላል ማለት በቃ። ኩሩ ሁኑ በራሳችሁ ተማመኑ። በቃ ይሆን አትሽ ለጥለጥ ይሆነ በቃ አረ ወደዛ ሄዶ ያለ አባቴ አባቴ ብለው አፌ እንዳባዳ ባለው ይላል ሲታረቱ ማለት ነው። ያለ እህቴ ሂጄ እህቴ ማለት ምሳሌ አሉ እኮ አሁን መዳም ቅመሞች ብዙ ልጆች የምወዳቸው አሉ ማለት ነው። እነሱ አሁን እህቴ ብላቸው። አንደኛ እኔ አሁን ናርዲን በጣም ነው የምወዳት፣ ወረቢ በጣም ነው የምወዳት ማለት ጥሩ ልጅ ነች። ጥሩ ስለምግባሯ በጣም የምወዳት ዩቱበር ከኛ ከመዳም ቅመሞች በጣም የምወዳት ናርዲሻ ማለት ነው። እነ ነጺም አሉ ብዙ አሉ የምጠቅስላችሁ ማለት ነው። በጣም ጥሩ ይፋት በቃ ብዙ አሉ ማለት ና እነሱ አሁን በወዳቸው ወይም ደግሞ እህቴ ምናምን እንደዛ ብላቸው፣ የአንደኛ ይኔ ብጤናቸው ምናምን በቃ ችግር የለም። ያኔ እናንተ እዛ ሂዳችሁ ዩቱበር ለእናንተ የትም የማይደርሱ ለእናንተ እንደምንም እንደማይቆጥሯችሁ ምናምን ሂዳችሁ እህቴ ማን አይደል አይ፣ ሄዱ ውደዱ፣ ውደዱ። መውደድ እኮ እኔ አልጠላቸውም፣ በነገራችሁ ላይ እኔ አልጠላቸውም እኮ። ምሳሌ ፍቅርን ወዳታለሁ፣ ሄሉንም ወዳታለሁ፣ ሩታንም አልጠላትም፣ ማንንም አልጠላም። ማለት ግን ገንዘብ ሰጥች አይደለም፣ እምወ እምወዳቸው ማለት ነው። በቃ በነጻ ማለት ነው። እና እኔ ማንንም አልጠላም፣ ግን ወደድኩ ብዬ እንደናንተ ላይቭ ላይ ሲገጥሙ እኛ አሸነፍን፣ እንደዚህ አልን እኛ አሸነፍን፣ እኛ እንደዚህ አልን፣ እኛ እናሸንፋለን። አረ ወደዛ ሂዱ፣ ወደዛ ሂዱ እናንተ፣ አረ ወደዛ ሂዱ። የምር በጣም በቃ እኔ በጣም ነው የምጸየፋችሁ። በነገራችሁ ላይ ነግሬያችኋለሁ ብዙ ጊዜ ማለት እና እንደዚህ ነው። በቃ የእናንተ ስራ ወደዳችሁም ጠላችሁም፣ በቃ የእናንተ በቃ ይሄ ነው፣ በቃ ይሄ ነው። ብር ትልካላችሁ፣ በዛ ታስገዛላችሁ። እናንተ እንኳ ማውረድ አትችሉም ማለት ነው እናንተ እንኳን ማውረድ አትችሉም፣ አትችሉም ሀይም አትችሉም። ማሀይም ይችላል አይችሉም እኮ ግን፣ ብር ትልካላችሁ። ብር መላክ ምንም ችግር የለም። በቃ በኋላ ምናምን ትልካላችሁ፣ አንበሳ ታዝገዛላችሁ ማለት። እናንተ ማለት እንደዚህ ናችሁ። በቃ እና ሌላው ደግሞ እንግዲህ ምን ነበር? ሌላው ስለ እናንተ ካሄድኩባችሁ በኋላ ማለት ነው። አበጋዝ እንግዲህ ወርቅ ገዛላት ምናምን፣ መኪናው መኪናው ውሸት ነው። እንደገና ደግሞ ወርቅ እንዴ ወርቅ ቀጥጥ ለ አብሬሽ አይገዛም ወርቅ ለሩታ። ይህን ሁሉ ብር አውጥቶ አይገዛም ማለት ነው። እኔ ልንገራችሁ አይገዛም። አንደኛ የመዳም ቅመሞች ያረጋሉ፣ እነዚህ በጎቹ ማለት ነው። እነሱ ይገዛሉ እንዴ ሁለት ሺ ያ ሶስት ሺ ራሱ ያወጣሉ አንድ ሰው ማለት ችግር የለባቸውም እና እነሱ ይገዛሉ። አብሬሽ ግን ለሩታ ወርቅ አይደለም፣ ወርቅ ጫማ፣ ራሱ ገዝቶ አይገዛላትም ጫማ። በግደታ ፀጉሯን ትሰራለች የሆነ ልብስ፣ ልብስ እኮ ራሱ ይላትም ሩታ ማለት ነው። እንደነ ጽጌ ፏ ብላ ምናምን። በነገራችን ላይ ጽጊሻ የኢትዮጵያ ሞዴል መሆን አለባት። እውነት ለመናገር ማለት ጽጊሻ በጣም ነው ደስ የምትለኝ ማለት ነው። ደስ ትለኛለች። ኢትዮጵያ ሞዴል ሆና ብታስጠና ቄነች ምናምን ነገር በቃ ትዘንጭ ሆን እንደዛ ነገር ማለት እና እንደዛ እንኳን መልበስ አትችልም እኮ ሩት፣ ልብስ እንኳን ራሱ የላትም እኮ እና ወርቅ ብትገዛ አንደኛ በጎቹ ናቸው። ሁለተኛ ደግሞ እሷ ሲያለቀሰችበት ሁለት አመት ሶስት ዓመት እኮ ሊሆናት ነው እያለቀሰች ማለት እና አብሬሽ አይደል ለሩታ አይደለም ወርቅ ጫማ በራሱ አይገዛላትም ጫማ ማለት እያለቀሰች እራሷ ናት የምትገዛው ማለት። እና ደግሞ በጎቹ እና እነዛ ላላችኋለኝ ውዶች ዬ ሌላው ደግሞ ቶፋ እያስረገዝ ኳረግስ እያለች መቷል ማለት ነው። በቃ የልጅ አባት ልቶ ነው መብሩክ መብሩክ ብለናል መብሩክ ብለናል እኛም ወደናል። ትላላችሁ ማለት ነው እና እንደዛ ነው እላችኋለሁ። በጎች ዬ ይ በ ማሀይሞች ዬ ማለት ነው የእናንተ ህይወት ይሄ ነው በቃ አላማ ቢሶች እንደት እንደምትደብሩኝ ባይ ወዳችኋል። ላይክ ሼር ሰብስክራይብ አድርጉ ማለት የመዳም ቅመሞች ወዳችኋል ነው።